የዓለም መዳረሻ የኢትዮጵያ ጌጥ የግማደ መስቀሉ መገኛ ይቺ ቅድስት ቦታ። የተወደዳችሁ የወንጌል ሚዲያ ቤተሰቦች ስለዚህ ቅድስት ቦታ ይዘንላችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁኝ ይጋብዛለሁ። ግሸን ደብረ ከርቤ ቅድስት ማርያም። ግሸን ደብረ ከርቤ ቅድስት ማርያም ደብር በደቡብ ወሎ በአምባሰል ወረዳ ውስጥ በተፈጥሮው የመስቀል ቅርጽን ከያዘው ከግሸን አምባ ላይ የተመሰረተ ገዳም ነው። ይህ ገዳም ኢትዮጵያ ውስጥ ከሚገኙት ጥንታዊ ገዳማት ውስጥ አንዱ ነው። ይህቺ ደብር በሐይቅና በመቅደላ በደላንታ በዩጁ መካከልና በበሸሎ ወንዝ አዋሳኝ ትገኛለች። በአንድ በር ከተገባ በኋላ ግቢዋ ከላይ ሜዳና መስቀለኛ ቦታ ነው። በትግራይ እንደ ደብረ ዳሞ በበጌ ምድር እንደ ዙር አምባ በመንዝ እንደ ወደዚህ ደብር ለመሄድ በርሃን አቋርጦ በሸሎን በመሻገር ሶስት ሰዓት መንገድ አቀበት በመውጣት አንድ ቀን ሙሉ ተጉዞ ማታ 12 ሰዓት ይገባል። ግሸን ማርያም በፊት ደብረ እግዚአብሔር ትባል ነበር። ይህ ደብረ እግዚአብሔር የሚለው ስያሜዋ በጻዲቁ ንጉሥ ላሊበላ እጅ ከቋጤ ድንጋይ ተፈልፍሎ የተሰራ ቤተ መቅደስ በእግዚአብሔር አብ ስም ስለነበር ደብረ እግዚአብሔር ተብሎ የተጠራ ነው። ከዚያም በአጼ ድልናወድ ዘመነ መንግስት የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት ስለሆነች ከደብረ እግዚአብሔር ደብረ ነጎድጓድ ተብላለች። ከዚያም በ14ተኛው መቶ ክፍለ ዘመን ላይ በአጼ ዘር ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ከደብረ ነጎድጓድ ደብረ ከርቤ ተብላለች። የደብሩ አስተዳዳሪም መምህረ እስራኤል ዘደብረ ከርቤ ይባሉ ነበር። በተለይ አቡነ ሚካኤል ጳጳስ ዘጎንደር መንፈሳዊ መናኛ በመባል የሚታወቁት ደገኛ አባት ባሰሩት ከቅዱስ ሚካኤል ቤተ ክርስቲያን ሆነው የተራራውን ተፈጥሯዊ አቀማመጥ ሲመለከቱ አንድ ጥሩ አናጢ ከጥሩ እንጨት በአማረ ጌጥ ጠርቦ የሰራው ግሩም የእጅ መስቀል ይመስላል። በአቅራቢያዋ ከሚገኙት በርካታ ታሪካውያንና ጥንታውያን መካናት መካከልም ጥንታዊቷ የደብረ ሐይቅ አቡነ ኢየሱስ መዋገዳም የድጓ ምስክርነት የነበረው ደብረ እግዚአብሔር የቅኔ ትምህርት ምንጭ የሆነው ዋድላ ደላንታ፣ የ19ኛው ክፍለ ዘመን የሃይማኖት ውሳኔ የተደረገበት የቦሩ ሜዳ ስላሴ፣ የውጫሌ ውል የተፈረመበት የውጫሌ ከተማ፣ የመቅደል አምባ፣ የበሸሎ ወንዝ ሸለቆና ሌሎች ናቸው። ግሸን ደብረ ከርቤ መጀመሪያ የተመሰረተችው በዘመነ አክሱም በአፄ ካሌብ ዘመነ መንግስት ነበር። አጼ ካሌብ በየመን የነበሩ ክርስቲያኖች እየደረሰባቸው ከነበረው መከራ ለመታደግ ወደ ናግራን ዘምተው ድል አድርገው መንግስት አጽንተው ሲመለሱ በዚያ ይኖሩ የነበሩ አባ ፈቃደ ክርስቶስ የሚባሉ መነኩሴ አብረው ተመልሰዋል። አባ ፈቃደ ክርስቶስም ከናግራን ሲመለሱ ሁለት ጽላቶችን ወደ ኢትዮጵያ በማምጣት የበሸሎ ወንዝን ተሻግረው ወደ ግሸን ተራራ ጫፍ ላይ ለመውጣት የአምባውን ዙሪያ ሲመለከቱ በገደሉ ላይ ንብስ ሰፍሮ ማሩ ሲንጠበጠብ አይተው የአምላክን ስጦታን ለማድነቅ በጥንታውያን ግዕዝና አረበኛ ቋንቋ ቦታውን አምባሰል ብለው ጠሩ። ትርጉሙም የማር አምባ ማለት ነው። እስካሁንም አካባቢው አምባሰል እየተባለ ይጠራል። ግሸን ደብረ ከርቤ ከሌሎች ገዳማት ለየት የሚያደርገው ነገር የመልካም ምድሩ ተፈጥሯዊ ቅርጽ ለየት ያለ በመሆኑ ብቻ አይደለም። ኢየሱስ ክርስቶስ ከተሰቀለበት መስቀል የቀኝ እጁ ያረፈበት ግማደ መስቀል ከዚህ ገዳም ውስጥ እንደሚገኝ በምእመናን ዘንድ ይታመናል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙት መረጃዎች መሰረት አጼ ዘረ ያቆብ በ1446 ዓ.ም ግማደ መስቀሉን ከሌሎች ተጨማሪ ነገሮች ጋር ከስናር ሱዳን ወደ ኢትዮጵያ መጠው ግሸን አምባ ላይ ከእግዚአብሔር አብ ቤተ ክርስቲያን ስር በተዘጋጀ ልዩ ቦታ እንዲቀመጥ በማድረጋቸውና እስከ ዛሬም ድረስ ከዚህ ልዩ ቦታ እንደሚኖር ስለሚታመንበት ከፍተኛ ቁጥር ያላቸው ምዕመናን በየወቅቱ ወደዚህ ክቡር ቦታ እየተጓዙ በረከት ይቀበላሉ። ግሸን አምባ ከባህር ጠለል 3019 ሜትር ወይም 9905 ጫማ ከፍታ ላይ የሚገኝ ስፍራ ነው። በአምባው ላይ 37.74 ሄክታር ስፋት ላይ ባለው ቦታ ላይ አምስት አብያተ ክርስቲያናት ታንጸዋል። እነዚህም ግሸን ማርያም፣ እግዚአብሔር አብ፣ ቅዱስ ራኤል፣ ቅዱስ ገብርኤል እና ቅዱስ ሚካኤል ናቸው። ግሸን ደብረ ከርቤ በተለያዩ ወቅቶች የተለያዩ መጠሪያ ስሞች እንደነበሯት መረጃዎች ይገልጻሉ። ግሸን ማርያም፣ ደብረ ነጎድጓድ፣ ደብረ ነገስታት፣ ደብረ ከርቤ እየተባለች ትጠራለች። ከደሴ ከተማ 82 ኪሎ ሜትር ተጉዘን ተለያየን ወንዝ አልፈን ግሸን ደብረ ከርቤ ቅድስት ማርያም ደብር ከደጇ እንደርሳለን። በቅዱስ ላሊበላ ዘመን እንደተፈለፈሉ የሚነገርላቸው ጅምር ዋሻዎች አሁንም በደብረ ከርቤ ግሸን ማርያም ይገኛሉ። በዚህ ዘመንም ደብረ ከርቤ የነገስታት መናኸሪያ፣ የሊቃውንት መገኛ፣ የቤተ ክርስቲያን የሀዲስ ኪዳን ስርዓት መፈጸሚያ ቅድስት ቦታ ነበረች። በመጨረሻም በአጼ ዘርዓ ያዕቆብ ዘመነ መንግስት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል መቀመጫ ሆናለች። መስከረም 21 ቀን አጼ ዘርዓ ያዕቆብ ግማደ መስቀሉንና ሌሎች ብዙ የቤተ ክርስቲያን ንዋያተ ቅዱሳንን አመጣው በግሸን ደብረ ከርቤ ማርያም አስቀመጡ። ዓለምና በውስጡ የሚገኘውን ሁሉ ፍጡር ፈጥሮ የሚገዛውን አምላክ መድኃኒታችን ኢየሱስ ክርስቶስን ቤተ እስራኤል በቀራንዮ ላይ በመስቀል ሰቀሉት። መድኃኒተ ዓለም ክርስቶስ በዕለት አርብ ከቀኑ በዘጠኝ ሰዓት ቅድስት ነፍሱን ከቅድስ ስጋው በገዛ ስልጣኑ ከለየ በኋላ ከመስቀሉ አውርደው ቀበሩት። በሶስተኛው ቀን ሲነሳ ተሰቅሎ የነበረው የእንጨት መስቀል ሌተ ቀን በሙሉ ሳያቋርጥ እንደ ፀሐይ ሲያበራ፣ በተጨማሪም አጋንንትን ሲያባርር፣ ድዊ ሲፈውስ፣ ሙት ሲያስነሳ ቤተ እስራኤል አይሁድ ቀንተው በአዋጅ ትልቅ ጉድጓድ ቆፍረው በመቅበር የቤት ጥራጊና የቆሻሻ መከማቻ እንዲሆን ወሰኑ። ከዚያ ዘመን ጀምሮ እስከ ሶስት መቶ ዘመን ድረስ የከተማዎች ቆሻሻ እንደተራራ ሆነ። ከዚያ በኋላ የታላቁ ቁስጢንጢኖስ እናት ንግስት ጠለኔ የተባለች ደግ ሴት የክርስቶስን መስቀል መስከረም 17 ቀን በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት አስር ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ይህ መስቀል ከዚያን ዘመን ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንት እያባረረ ልዩ ልዩ ታምራትን እየሰራ ሞት እያስነሳ እውራንን እያበራ ታምራቱን ቀጠለ ይህንንም ከአያላን ነገስታት መካከል የፋርስ ንጉስ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። በዚህ ጊዜ የኢየሩሳሌም ምዕመናን የሮማውን ንጉስ ህርቃልን እርዳታ በመጠየቅ እንዲመለስ አድርገው በኢየሩሳሌም ብዙ ዘመን ሲኖር እንደገና ሀያላን ነገስታት ይህን መስቀል እኔ ወስድ እኔ ወስድ እያሉ ጠብ ፈጠሩ በዚህ ጊዜ የኢየሩሳሌም የቁስጥንጥንያ የአንጾቂያ የኤፍሶን የአርሜንያ የግሪክ የእስክንድርያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት ከዚህም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ከአራት ከፍለው በእጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንውያተ ቅዱሳን ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪቃ ስለነበር ከታሪካዊ ንውያተ ቅዱሳን ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ዳግማዊ ንጉሥ ዳዊትም ለሙስሊም ወንድሞቹ መልእክት ላኩ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ ሀገራችን መጥቻ አጠፋለሁ የሚል ማስጠንቀቂያ ላኩ። የንጉሡ መልእክት ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያኖች ወንድሞቻቸው ጋር ታረቁ። መታረቃቸውን ዳግማዊ ዳዊት ሰሙ። በዚህ ጉዳይ ንጉሱ በጣም ደስ አላቸው፤ እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ12000 መቄት ወርቅ ጋር ደስታቸውን ለኢትዮጵያዊው ንጉስ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሱም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ወይ እንኳን ደስ አላችሁ። የላካችሁትን 120 መቄት ወርቅ መልሼ ልኬላችኋለሁ። የእኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወግጃለሁ። አሁንም የምለምናችሁ በሀገሬ በኢትዮጵያ ርሃብ እና ቸነፈር፣ ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረውን መስቀልና የቅዱሳንን አጽም ከሌሎች ክቡራን እቃዎች ጋር እንድትልኩልኝ ነው የሚል ነበር። በእስክንድሪያም ያሉ ምዕመናን ይህ መልእክት እንደደረሳቸው ከሊቃነ ጳጳሳቱና ከኤጲስ ጳጳሳቱ ጋር ውይይት በማድረግ ይህ ንጉስ ታላቅ ክርስቲያን ነው። ስለዚህ ልቡን ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋያተ ቅዱሳን ጋር አሁንም በመለሰው አስራ ሁለት መቄት ወርቅ የብርና፣ የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በሥነ ሥርዓት በሰረገላና በግመል አስጭነው ስናር ድረስ አምጠው ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሉት። ይህ የሆነው መስከረም 21 ቀን ነው። በኢትዮጵያም ታላቅ ብርሃን ሌት ተቀን ሶስት ቀን ሙሉ ሲበራ ሰነበተ። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አፄ ዳዊት ስናር ላይ አረፉ። ግማደ መስቀሉም የግድ በዚያ በስናር መቆየት አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎቹ ንዋያተ ቅዱሳን ጋር አመጡት። በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በህልማቸው አንበር መስቀሌየ በዲበ መስቀል ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ህልም አዩ ንጉሱ ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታ በመፈለግ ከብዙ ቦታ ላይ አስቀምጠው ነበር። ለምሳሌ በሸዋ በደርሄ ማርያም፣ በመናገሻ ማርያም፣ በወጨጫም መስቀሉን አሳርፈው ነበር። ነገር ግን የመጨረሻውን ቦታ ያላገኙ በመሆኑ በራእይ የተደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለሰባት ቀናት ያህል ሱባኤ የገቡ በዚያም የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው መጥቶ ቆመ። በዚያ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል መርቶ አደረሳቸው። በእርግጥም ይቺ ግሸን የተባለች አምባ ጥበበኛ ሰው እንደ ቀረጻት የተዋበች መስቀለኛ ቦታ ሆና ስላገኟት የልባቸው ስለደረሰ ደስ አላቸው። በዚያም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋያተ ቅዱሳኑን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም በአስራአራተኛው ክፍለ ዘመን ነው። በግሸን ደብር የክርስትና እምነት ያላቸው የኢትዮጵያ ምዕመናን ከበረከተ መስቀሉና ከቅዱሳን አጽም በረከት ለማግኘት በየዓመቱ መስከረም 21 ቀን እየመጡ ያከብራሉ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት የነበሩት አባ ሚካኤልና አባ ገብርኤል የተባሉ ከንጉሱ ከአጼ ዘርዓ ያዕቆብ ጋር ሆነው የምሕረት ቃል ኪዳን ለመቀበል በዚች ግሸን ደብር ሱባኤ ገቡ። በሱባያቸው መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህቺ ቦታ እኔ ተወልጄ ያደግኩባት ኢየሩሳሌም ትሁን፣ የተሰቀልኩባትን ቀራኒዮን ትሁን፣ የተቀበርኩባትን ጎለጎታን ትሁን። በዚህ ቦታ እየመጣ የተማጸነውን ሁሉ ቸርነት የተጎበኘዋለች። ቀለ ምረቴም አይለይባትም ከሩቅም ሆነ ከቅርብ መጥቶ የተቀበረ ኢየሩሳሌም እንደተቀበረ ይሁን የሚል የምረት ቃል ኪዳን ተገልጾላቸው በዚህ ለተገኙት ምዕመናን ሁሉ በጽሁፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎች ታሪካውያን ንዋያተ ቅዱሳንን ዝርዝር ታሪክ የያዘውን መጽሐፍ ጤፍስ ብለው ሰይመው ድንጋጌውን ሁሉ በዝርዝር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብ በዚህ ብቻ ሳይወሰኑ እለኔ የተሰኘችውን እህታቸውን በእመቤታችን ማርያም ስም ቤተ መቅደስ እንድትሰራዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንፃ ጥር 21 ቀን ቅዳሴ ቤቱ ተከበረ። አጼ ዘርዓ ያዕቆብ ይችን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ፣ የበረረ ወፍ እንዳይገደል ዳሯ እሳት መሀሏ ገነት ትሆን ብሎ ደንብና ስርዓት በመጽሐፍ ጤፍስ ውስጥ አጽፏል። ምዕመናንም በየአመቱ መስከረም 21 ቀን በግሸን ማርያም ለመገኘት ከአመት ወደ አመት እየበረከቱ ሄደዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የግማደ መስቀሉ፣ የአባቶቻችን ሊቃውንት ነገስታት በረከታቸው አይለየን። አሜን።